እሺ ፍቅር ማለት ለአንቺ ምንድን ነው ይሄ ጥያቄ አይደለም እንዴ ምን ነው ፍቅር እኮ ነው የጠየቀው ፍቅር ፍቅርን እንዴት ትገልጫታለች? አለሽ ማለትኝ አሁን ለእኔ እንደዚህ አይነት የው ከስር ማለት ነው ይስቁብሻል ምንነው? የምር ከስር እውነት እየሳቁ ነገር ነው ፍቅር ከምንም ይበልጥ ነገር ነው። ሰዎች የምር ከስር ይስቁብሻል ማለት ነው። እንደዚህ አይነት ጥያቄ ያው አላልኩሽም፣ መሳቅ ጀምሯል። ምን ችግር አለው? ከታች ነው ማለት የሆነ እንትን ፍቅር ራሱ ባለው እያሉሽ የት ሀገር ነው የሚኖረው? ወንድ ነው ሴት ነው? ጾታው። በስም ነው አንቺ የምታውቂው ማለት ነው። በሰው ስም ማለት ነው። አሁን እውነት መልሱን አገኘሁት። ፍቅር ማለት አንቺ ነሽ። ፍቅር ክርስቶስ ነው። አዎ ነው። ልብላ ብለሽ የምታስቢው ነገር ጾም ላይ ጾም ላይ ምን እኔ ብዙ ነገር ነው የሚያምረኝ። ባይዘው ድንቹ ስበላ ምስሩን ያምረኛል። ከዛ ምስሩን አሰራለሁ። በቀሉ ለባዲ ላይ ለምን እንስ በየአይነት ኳሪት ነው። በየአይነት ኳሪት ነው። አረ በየአይነቱም በላለው እኮ ግን እንጃ አላውቅም። ብዙ ነገር ነው የሚያምረኝ። አንዱም በልቻ አንዱም የሚያምረኛል። እዚህ ጋር ባይደው ምሳ እየበላው ለራት የሆነ ነገር ነው ቤት እንደዚህ ስሩ፣ ይሄ ነገር አምሮኛል ይላል ከዛ አሰራር ነው። ግን ምግብ ምንድነው? ምስር ወጥ፣ ጾም ላይ በጣም ምስር ወጥ በጥታለ። በጣም ማለት ከምግብ ውስጥ በጣም ምቹ ምግብ አሰራር ምንድነው? ምን አይነት ምግብ ምንድን ነው? የጾም ነው የፍስብ ነው? ከሁለቱ ከሁለቱ እኔ እንጃ፣ በቃ ወጥ ወጦች እንደዚህ ድንች፣ ምስር ምናምን፣ ወይ ስጋ ወጥ ምናምን ነው ምሰራው፣ አሁን ላይ ለብቻዬ ስኖር ማለት ነው። ለብቻ መኖር ከጀመርኩ ጀምሮ እንደዛ ነው ሚሰራ። በፊት ግን አስፈጉኝ ነበር ማተጎይልሽ። እንዲ ከሰው ጋር ስትሆኝ ቀላል ስራ አይደለም ምሰሪ። ለብቻሽ ግን ስትሆኝ የምትፈልጊውን መብላት የምትፈልጊውን ብቻ ነው ምሰሪ። ከሰው ጋር ግን ስትሆኝ መብላት ማፈልጊውንም ከሀገር ይሞታል። ያው አሁን ኢትዮጵያ ውጭ ባህር ማዶ ወደ ኢሮፕ ነው። ኢሮፕ አሜሪካ የሆነ ሰዓት ላይ አስቤ ነበር ነበር የሆነ ሰዓት ላይ ከዚያ ግን እድሉን ብታገኚ ትሄጃለሽ ማለት ነው። አሁን አሁን ግን እማውቃለሁ ግን አልሄድም ማለት አልሄድኩም። አሁን ግን አይደል እኔ እንጃ ሰሞኑን አስቤ አላውቅም። አስብበትና በሌላ ላይ ብነግርሻለሁ፣ ከዛ ያው አንቺ እንትን የምትወስጂ ምናምን ከሆነ ትወስጂኛለሽ። ተይ እስኪ፣ ተይ። እኔ ሀገሬ ላይ ነው የምኖረው ቀልዬ። አዎ፣ ቀልዬ የትም አልሄድም። አንቺ ጋር በመጣ ነው። እና አንቺስ ምን ታስቢያለሽ ወደ ውጭ መሄድ ግን ማለት ነው፣ ልጠይቅሽ። ሰው የሰው ልጅ ማለት አሁን የሰው ልጅ አልኩኝ እኛ ኢትዮጵያውያን ማለት እዚሁ ሀገራችን ነው ሰርተን የምንለወጠው ወይስ ደግሞ ውጭ ስንሄድ ነው ማለት? አሁን ብዙዎቻችን የምናስበው ውጭ ስንሄድ ነው የምንለወጠው ብለን ነው አደለ? እና ይህንን ነገር ታምንበታለሽ ወይ? እኔ አላምንበትም። እዚህም ከሰራሽ ትለወጫለሽ። ስለዚህ በመሄድ በሚለው አታሰርተሽ ማለት ነው። የምትለወጭበት ስራው ይወስራል። ስራ አሪፍ ከሆነ ሰርተሽ ትለወጠል ግን እድሜ ልካቸውን እዚህ ሰርተው የማያልፍላቸው አሉ አሉ እስካሁን እየታከኩ የሚኖሩ ግልጹን ላውራ የምርነ እዛም ሄደሽ እኮ ያልፍልኛል ማለት አይደለም እድልና ቻንስ ነው በቃ ሚወስነው እዛ ሄደው ጎዳና ላይ የሚኖሩ ስንት አሉ። እና እዚህም እኮ ሆኖ ያው ማልፍለት አለ። በዛው ልክ ደግሞ ሰርተው እዚህ ሆኖ ሀብታም የሆኑ በጣም ብዙዎች አሉ አለን እንዴ። እኔ ግን በጣም የሚያሳዝኑ አንድ ነገር ነው። በጣም ብዙ አመት እዛ ሰርተው የትም ሀገር ሊሆን ይችላል፣ የትም ሀገር ሊሆን ይችላል። ብቻ በጣም ሰርተው በጣም ረጅም አመት አስር አመት ምናምን አስር አመት ምናምን ከዛ በላይ ሰርተው ያው ደግሞ ስራ ሰሪ ደግሞ እድሜሽንም ማደላ አብረሽ ምታባክኝ በጣም እንደዛ ሰርተው ምናምን ከዛ ኢትዮጵያ ሲመጡ ዜሮ፣ ምንም የሰሩበት ነገር ምናምን የለም። ግን ያስተላልኩ እዛ ማለት ነው ላይፍሽ ናት ነው ስራ ነው

ቢያልፍ ባልፍ ከኔ ህይወት ላይ አይጨምር አይቀንስ። ድካሙ ለነሱ ነው። ስንት ፍለጋ ሰርች ማድረግ ራሱ ከባድ ነው ገና እና ምን ብዬ ብሰድባት ያዋጣል ምናምን እየተባለ ነው የሚሰደበው። ራ ትፈራለች። እንዴት ወይ አሁን አሁንማ የአንድ ሳንቲሙ ለገጽታ ሆናል። እንዴት እንፈራራለን? እኔ የምወደዋለሁ እሱ የሚወደኛል እንዋደዳለን። ተከባብራችሁ ነው የምትኖሩት

አሁን ዩቲዩብ ላይ ቪዲዮ ስትሰሪ በቃ ትክክል ነው እንደዚህ ብለሽ አንቺ መጀመሪያ ያሰብሽው እና የምትሰሪው። ግን ኮሜንት ማለት ምን ማለት ነው? እስቲ አብራሪልኝ። በዛው ጥያቄ ኮሜንት ባይ ዘ ወይ ማለት ነው፣ ሰው የመሰለውን ነው የሚጽፈው። አንዳንድ ሰው ጭራሽ ከቪዲዮ ጋር ማይገናኝ ነገር ነው የሚጽፈው። ጭራሽ ማይገናኝ እኮ ነው፣ እግዚአብሔር። አንዳንዱ ደግሞ አይቶ እንዲህ አይቶ በስርዓት አለ። አንዳንዱ ገና ከጅምር ገና ገና ምንንም ሳይ የሚሳደብሻለን ምንንም ሳይ ገና ደፋ ውስጥ ገብቶ በተለይ ደግሞ አሁን ላይ ቲክታክ ላይ የመጡ የሆኑ የሆኑ ኮሜንቶች አሉና በጣም ነው ያስቁኝ። ምን አይነት አሁን የተለያየ ከቪዲዮ ጋር ማይገናኝ ኮሜንት የሚሰጡትማ ቲክቶክ ላይ በዝተዋል። እንደዚህ ነገ ሞታል ነገ ሞታል ተገላገልሽ። እሱን እኔ ላይ ራሱ አታፋለ አርባሽን ሽን ቀሚስ ግዙልኝ። እንኳን አርባሽን ሽን አይደለም አንዱ አንዱ እራሱ ተወዷል። እርጉዝ ነኝ እንትን አምሮኝ ነው እያሉ ይጽፋሉ። እኔ እኮ የማይገባ እኮ ነው። ምንም እኮ አይገናኝም። ደግሞ እኮ አንድ አይደለም ነው። እኔ ኮ በጣም የሚያስቀኝ ነገቦታ ያለው ነው ራሱ ላይ ማማረጥ ትጠያለሽ ግዴታ ነው። አልመርጥም ማለታችን እና በጣም ከሚያንኮራፋ ና ሁልጊዜ ከሚፈሳሰው ምረጭ ዱት ይባል ነው ግዴታ መርጠሽ አንዱ በቃ አንቺ ባል ይሆናል። ልትባይ፣ የቱ ይሻልሻል? ሁሌ አንኮራፋት ሰውዬው ማለት ነው፣ በተኛስ ቁጥር ሁሌ አንኮራፋት አፋር። ያኛው ደግሞ በቃ ሰላምሽን ነው የሚነሳው እየለቀቀ ማለት ነው። ከሁለቱ ምረጪ ሄ ማነሽ ቤቴ የምትባይ አንድ አለሽ መሰለኝ። እዚ ታዲያ ልጅ ካለኝ ለምን አታመጪልኝም? እና ለምን አታስተዋውቂኝም? ምን ካላወኩት ጊዜ እንደዛ አይሻልሽም? ማነሽ እዚህ እራሳችሁ እዛ እያደረጋችሁ የምትመጡትን ነገር እዚህ መጣችሁ እንትን አትበሉ። የብሽቅ ሥራ ስትይ ማለት ነው ታዲያ ለምን አንቺ አታውጩ ሚዲያ ላይ ወይ አውጪያት ወይ አውጪ ልጁን ማለት ነው አውጪውና ከዚያ የዛኔ ጥሩ ሰው ትባያለሽ ማለት ነው እዚህ መተሽ ንትንተሚ የምሬ ነው እኔ በጣም የሚገርመኝ ነገር እራሳቸው እዛ ደብቀው የሚያደርጉትን ነገር እዚህ መጥተው ያላክታሉ ሰው ላይ ካለ ታምጣ ውስቲ ከዚያ የዛኔ እኔም ተጠያቂ ሆናለሁ ለማንኛውም ለራሴ ሳቶኝ ገና እኔ በጣም ግርም የሚል ነገር እግዚአብሔር ለራሳቸው የሆነ ነገር ማድረግ ሳይችሉ መተው ሰው አናት ላይ ሲቅም ትደብራለች። አትናደ ይ አይደለም እኔ ኮተራን ጊዜ አይደለም ደግሞ እኮ ዝም ብያታለሁ። መጀመሪያ ላይ ያሉሽ ልጅ አላት አለቻቸው ምናምን ማለት ነው። ከዛ ልጅ አላት ምናምን ስትላቸው ከዛ ዝም ብለሽ ዝም ማስሞየ ምናምን ሲዟት ደግሞ ትከራከራለች ማለት ነው። እኔ ሰው በሚያውቀው ነገር ከዝከራከር ጥሩ ነው። እኔ ጥሩ ሰው አንዳንድ ዝም ብሎ ነው የሚያወራው። የማውቀውን ነገር ምናምን ነው። ታዩ አይደል? በዚህ ልክ ስለሚደብር እኮ ነው እንጂ እኔ ምንም እ ኧረ ጀመርኩ እኮ እኔ ነው የለሁትም። የእነሱን ሪፕላይ ስትመለስ አይቼ እሺ። ነው አንዳንድ ሰዎች አሉ በእግራቸው የሚያስቡ ነው በጣም እሺ። እና መልካችንን እየጠበቅን እኔም አሁን አስበሽዋል። የሚፈሳና የሚያንኮራፋ ነው። አይ አልሽ። የሚያንኮራፋ እኮ ከሆነ ማለት ነው አደለ? ይህ ቀን በቀን ነው አደለ? በቃ ሚመሰል ደግሞ ሲያንኮራፋ ማለት ነው። ይሄ አለ ይሄ የሽማግሌ አንዳንድ አለ ደርር የሚሆን አለ። በቃ ምን ልበል? ወይ ቢመጣልኝ ጥሩ ነበር። ብቻ አላ በቃ ማንኮራፋት ሲሉሽ እንዲህ ቀለል ያለ አይደለም፣ በጣም ከባድ። አማርኛ ፊልም ላይ የምናየው ማንኮራፋት የማንኮራፋት ችግር አለበት ተብሎ አይደለም። ላይክ እንደዚህ አይነት ማንኮራፋት በተኛሽ ቁጥር በቃ እሱ በተኛ ቁጥር ሶፋ ላይም ተኝቶ ማንኮራፋት ነው ስራው። ስተኝ ማብረሱ ደግሞ ሰው ሲያንኮራፋን እንቅልፍ ያውስድሽ ነው። ሁሌም በቃ ያንኮራፋል በቃ ከሱ ጋር ከኖር ባለትዳር ሆናችሁ ብትኖሩ ይሄን በቃ ማንኮራፋቱ አይቀርም እና ደሞ ያኛው ደግሞ ሁሌም እንደዛ አይነት ሰው ልድሪ ነው እንደዛ ነው ከሁለት አንዱ ወረጪ ማለት ከሁለት አንዱ ልድሪ ነው ከዛ እንደ